ሽንት ቤት ንጭ እኔ በጣም ፍቅር ይዞ ነበረ። ዩኒቨርሲቲ ፈርስቲ የለም እንዴት እንደማፈራት በየሱስ። ከዛ ለአስዋ ተማሪ ነበረች ሃይስኩል ተማሪ ነበረች። እና አላገኛት በቤተሰብ ምክንያት ምናምን በቃ ዲስታንስ ሊገለኝ ነው ገባ አቅፌ ሳልጠግብ ነው ቤት። ምን ብላ ምትሄደው ከዛ የሆነ ጊዜ ሆዴን በጣም ታምሜ ምናምን ነገር ቤት ተኝቼ ደወለችልኝ። ሄሎ ስል መገናኛ ነኝ አላለችኝ። ሆዴን ይልኝ በጣም ያለ ሸርተት ል የወንድሜ ልብስ የወንድሜ ሱሪ ገጨርጌ ልትሸርትን አለብች መገናኛ በታክሲ መገናኛ አገኘኋት። አደሳሌ ምናምን ነገር ከዛ ላ በጣም ተዚለኛ ለቤቱ ራሱ ካፌ ቤት ነገር ገባ ምናምን ነገር ከዛ ላ እሷን ኢምፕሬስ ለማድረግ ፈልጌ ሚልክሽ ካልኩ ምን ምን ምን አልኳት ሚልክ ሼክ ሚልክ ሼክ ይምጣል። እሷን ኢንፕረስ ለማድረግ ነው። እሺ ሚልክ ሼክ ተባለ ጠጭ አልኩኝ። እኔም ጠጣው እሷም ጠጣ ሚሆን ሆዴታማ ነው ነው ከዛ በኋላ በቃ የፍቅሬን አወራው ምን አልኩ ምናምን ነገር ተለያየን ምናምን ነገር እኔ እሷን ኢንፕረስ ለማድረግ ብዬ ማለ ዲፕረስ ብሮ ከመገናኛ